አስሬ የሆነ ነገር ተበላሽቶብኛል። የሆነ ነገር ነው እኮ ዱባይ ለመውሰድ ማለት። ዛሬ እንግዲህ ሀይሚ በአዲስ ቪዲዮ በራሷ ቤት መታለች ማለት ነው። እንግዲህ ትናንት የተፈጠረውን ብሩክ ትናንት ጥሏት ሂዶ ስለነበረ ያው፣ ጭቅጭቅ ላይ ስለነበረው በቃ ይበቃል ብሎ ሂዶ ነበር። እንግዲህ ትናንት ያላስረዳውት ነገር አለ ዛሬ ላስረዳው ነው የመጣው ብላ እንግዲህ ስለ ትናንት ነው ቪዲዮ ፕራንክ መሆኑን ተናግራለች ማለት ነው። ይህን ስትናገር ደግሞ ከብሩክ ያገኘችው መልስ ምንም ያልተጠበቀ መልስ ነው ያገኘችው። ምክንያቱም ባላሰበችው መንገድ ብዙ ነገር ብሩክ እንደተበላሸበት ነው ብሩክ የተናገረ ማለት ነው። በነገራችን ላይ ብሩክም ሀይሚም አሁን ላይ ያሉበት ሁኔታ እውነት ለመናገር እረፍት መውሰድና ራሳቸውን ማዳመጥና ቢያንስ ከዚህ በፊት ያጡትን ነገር ራሳቸውን ማስተዋል መጠገን አለባቸው ብዬ አስባለሁ። ምክንያቱም ሁሌ ስራ ሲሆን ደግሞ ሀይሚ በጣም ሰውነቷ እያለቀ ነው እውነት ለመናገር። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውዴ ቻናሌ ቤተሰቦች እንኳን ደህና መጣችሁ። እንግዲህ ትናንትና ሀይሚየው አንድ ቪዲዮ ዛ መታ ነበረ። ትናንት ያን ቪዲዮ ዛ ስትመጣ እንግዲህ እውነት ለመናገር በጣም ብዙ ሰው ፎቶ ምይዝ እስከመዘግዘግ ድረስ ደርሷልና በጣም ነው የሚያሳዝን። እንግዲህ ሀይሚየው ታቋታላችሁ፣ የፕራንክ ንግስት ናተኝ። ፕራንክ ካላደረገች ምንም እሷ ራሷ ትላለች፣ አይሆንልኝም ነው የምትለው። ና እንግዲህ ዛሬ ለብሩክ ትናንትና አንተንም ኦዲንስንም ፕራንክ ነው ያደረግኳችሁ፣ ነገር ግን ይቅርታ ልነግር ፈልግ ነበረ ጥላኝ ስለ ሄድክ ነው ስልክም ስደውልልህ አላነሳህም፣ ብላ እንግዲህ ዛሬ ነግረዋለሽ ማለት ነው። ብሩክ ደግሞ ይሄንን አምኖ ለመቀበል ከብዶታል። ለምን ቢባል በብሩክ ምንም መፍረድ አይቻልም። ለምን ቢባል ኮመንት ላይ እንዳለ በቃ አይታችኋል። በቃ እንውሰድሽ፣ እንውሰድሽ፣ አሜሪካ እንውሰድሽ ቆጥርሽን ስጭና ምናምን የሚል ስለነበር ፕራንክ ነው ብላ እንኳን ብትናገር ለማመን ትንሽ ይከብዳል ማለት ነው። ግን ዛሬ ስታስረዳው ያው ተራርቷታል ማለት ነው። ወይኔ ብሩክ እኮ በጣም ነው ለሷም ያለው ቦታ ና ከሚባለው በላይ ። ዛሬም ራሱ በቃ አንቺ አትጨናነቂ ምናምን ብሎ እንግዲህ ሁለት መቶ ሺ ስገባ ዱባይ ወስጅሽ አብረን እንድንዝናና ቃል ገብቼ ነበረ። ስለዚህ ቃል የገባውልሽን ደግሞ ዱባይ አብረን እንድነድ ብዙ ነገር እያደረግኩ ነበር። ፓስፖርትሽንም የወሰድኩት ለእንደዚህ ነገር ነው ብሏን። እንግዲህ ሀይሚ ደግሞ አላወቀችም ይሄን እውነት ለመናገር አሁን ፓስፖርቱን ድንገት ነው የወሰደውና ይህን እንደሚያደርግ ሀይሚ አታውቅምና ሁሌም ፕራንክ እንደምታደርገው ነበር ትናንት ፕራንክ ያደረገችው። ያው ትንሽ ሳይቆዩ እረፍት ሳያደርጉ ለምን ጀመረች ብለን ነበር፣ ግን አጋጣሚውን ተጠቅማ ነበር ይህን ፕራንክ ያደረገችው። ባላሰበችው መንገድ እንግዲህ ደግሞ ብሩክ እየጀመርኩልሽን ትኬት ትኬቱንም ወረቀቱንም ቀድጄዋለሁ ሰርዣዋለሁ እኔ ብቻ ነኝ የምሄድ ብሎ ሲነግራት ደንግጣለሽ ማለት ነው። የትኬቱን ብር መልሳለሁ ብላለሽ ግን እሱ አይ ብር እኮ ከአንቺ አይበልጥም ግን ለምን ትናንት አልነገርሽኝም? ብሎ እንግዲህ ብሩክም ብሏታል። ልነግር ፈልጌ ነበር ብላለች ው አሁን እኔ ለሀይሚ የምናገረው ነገር ቢኖር በቃ ፕራንክ መስራ ስትፈልግ እንደ በፊቱ የመግቢያ ቪዲዮ ትንሽ ሰርታ ለተመልካችም እንኳን የተወሰነ ነገር ብላ በቃ ማለት መዋል ማደር የለበትም። አሁን ላይ ደግሞ ጾም ነው ታውቃላችሁ። ብሩክ እንግዲህ ጾመኛ ነው እና ሀይሚም ማለት ነው ብቻ አላቅም ማለት በጣም ነው የሚከብድ። እውነት ለመናገር አሁን ላይ ጾም ስለሆነ አይደለም እንኳን እንደዚህ ጭቅጭቅ መቻል ቀርቶ፣ እየጾማችሁም ስራ ለመስራት ትንሽ ይከብዳል። እኔ ይከብደኛል፣ እውነት ለመናገር ቪዲዮ ራሱ አጫጭር የምሰራው ይኸው ለዛም ነው ስራ የሚበዛል ጾምም ስለሚሆን ብዙ የማውራቱ አቅም አይኖርም እና ለዛም ጭምር ነው ስለዚህ አሁን ሀይሚ ማለት ነው ብዙ ነገሮችን አሳልፈዋል። ብሩክን ዱባይ ሲሄድ ሲመጣም ብዙ ያልሆኑ ቪዲዮዎች ተሰርተዋል። በቃ ያለ መግባባት ማለት ነው። ያ ሁሉ ስላለፈ አሁን ሀይሚ ማድረግ ያለባት ምንድን ነው? ነገሮችን በቃ ማለት ነገሮችን በረድ አድርጋ ማለት በረድ አድርጋ ማለት የው ነገሩ፣ ታርቀዋል፣ አብቅቷል፣ ታርቀዋል፣ ተቋሽቷል። ቢሆንም አሁን በቃ ለራሷ ጊዜ መውሰድ አለባት። እውነት ለመናገር እውነት እየቀጨጨች ነው። ምተደ ሀይሚ ለምን እንደሆነ ወይን የአይኔ ነው፣ ካሜሮ ነው አላቅም ብቻ ግን በጣም እየቀነሰች ሰውነቷ እያለቀ በቃ ሀሳቡ ማለት ነው። ምናልፋሽ ግን ነገሮች ስለተሳኩ በጣም ስታስብም ስለነበር ብሩክ ሄዳለሁ ብሏት ስለነበር ሁሌም ስለምታለቅስም ሀሳብ እኮ በጣም መጥፎ ነው። እውነት ለመናገር ሁሌም ሀሳብ፣ ጭንቀት ማለት ነው። ጭንቀት ሰውነትን ይጨርሳል። እና ስለዚህ አሁን ብሩክ ስለቀረ በቃ ማለት አሁን ፕራንክ ማድረግ የለባትም። ኢቨን ፕራንክ ካደረገች ወዲያውኑ መናገር። ምክንያቱም ራሷን መመልከት አለባት ራሷን መጠበቅ አለባት። እንዴ ከስራ በፊት እኮ ራስ ይቀድማል። ይደርሳል። በቃ ይሄ ፕራንክ የሚባለው ነገር ይደርሳል። በእርግጥ ቻናል የከፈቱት ሊሰሩበት ነው። ነገር ግን ቢሆንም ደግሞ ሀይሚ በጣም እየቀነሰች እየቀነሰች በቃ ሰውነቷ እያለቀ ነው የመጣና ለእሷም ለብሮክም ጊዜ ወስዶ አሁን በቃ ነገሮችን እያወሩ ችግሮችን እየፈቱ ወደ ድባይ የሚሄዱም ከሆነ ነገሮችን ማመቻቸት ነው። ከዛ ደግሞ ዘና የሚያደርግ ቪዲዮ ለተመልካች ይዘው መምጣት ከዚያ ደግሞ ትንሽ ቆይተው ሲፈልጉ ፕራንክ መደራረግ ይችላሉ ማለት ነው። ምክንያቱም አሁን በቃ እረፍት አላገኙም። ባለፈው አይታችሁታል፣ ያለፈውን ማለት ነው። ብቻ ግን አሁንም ቢሆን ብሩክ እንግዲህ ትኬቱን ቀድጄዋለሁ፣ ጉዞውን ሰርዣለሁ ያለው እንግዲህ ትናንትና ነው ሀይሚ እንደዚያ ያደረገችው ፕራንክ ያደረገችው ሀይሚ ነው። አላወቀችም፣ እውነት ለመናገር ሳታቅ ነው ይሄ ይፈጠራል ብላ አላወቀችም። ብሩክም ይሄን መልካም ነገር ማድረጉንም አልተረዳችም፣ አላየችም ማለት ነው። እና ይሄ ነገር ደግሞ በድንገት ተከስቷል። እኔ ግን ይሄን ብዬ ማስበው አሁንም ብሩክ ተመልሶ ማለት ነው እሷ እንደዛ ስላደረገችው ተመልሶ ፕራንክ እያደረጋት ነው ማለት ነው እንጂ ጥሏት አይሄድም። ይዟት ነው የሚሄድ በኋላም አንቾ ምናለች በሉኝና፣ ብሩክ ጥግ ድረስ ነው የሚወዳት ጥግ ድረስ ነው የሚያምነ ምክንያት እውነት ለመናገር በጣም ማለት ነው እና ያው እንግዲህ ትናንትና ሊሄር ነው ስትል፣ ደግሞ እሱ እውነት መስሎት ለውሳኔ ይቸኩላል። ትንሽ ብሩክ ችግር ያለበት ትንሽ በቃ ብሩክ ለመወሰን በጣም ይቸኩላል እና ትናንትና ነው ብራንኬ የተደረገ። ታዲያ እንዴት ነው ትኬት ምናምን መቅደት? ቢያንስ እንኳን አንድ ቀን ጊዜ ቢኖር ጥሩ ነበር እያስባለሁ። ግን ይሄ እውነት አይመስለኝም። ብሩክ አያደርገውም። የወሷን ለማስደንገጥ ና አላደል መልሰው ብራንክ እያደረጋት ነው። ምናልባች ነገም ደግሞት ማለት ነው በቃ ነገ ደግሞ ከዚያ ነገ ወይ ሊነግራት ይችላል ወይም ደግሞ ሊራዘም ይችላል። እኔ እኮ እችልበታለሁ ማለት ፕራንክ እያደረኩ ቀናቶችን ማስረዘም እችልበት አለው ብሏል። እናቃለን። አንተ ቆልፈ ነው እንዲ በሩን ቆልፈ ነው በቃ ፕራንክ የምታደርጋት ሀይሚ ግን አሁን ላይ ፕራንክ ስታደርግ በጣም ጥፋተኛ እየየየየ እያለ ነው ህዝቡ ማለት ነው። እንዲሁ መተቸትም እኮ አይደለም ስድብ ሁላ ነው። በስማሜት ነን ኮመንታውን በጣም ብዙ ስድብ ነው ያየሁት። ነት ለመናገር በጣም ማለት ነው ማለት ከስድብ የነጻ በቃ ሀሳብ አስተያየት ብትሰጡ አሪፍ ነው፣ ማለት ያው ፕራንክ እንደሆነ እያወቅን ማለት ነው። እና ሀይሚም የው ዛሬ መታ ተናግራለች። እንደዛ ማድረግ ባይኖርባትም ግን የሚያሰድብና ፎቶ የሚያዘቀዝቅ አያደርስም። ይሄ እኮ ምንድን ነው? ነብስ አላጠፋች። ብሩክ ነብስ አላጠፋ፣ በቃ የስራው ጸባይ ነው። ብሩክ ማዘኑ ቢሆንም ለአንድ ቀን ነው። የው ዛሬ መታ ተናገረች ማለት ነው። እኔ ዛሬ የቡራ ፎቶ፣ የሀይሚ ፎቶ ተዘግዝቆ ሳየው ቲክቶክ ላይ ማለት ነው። እንደውም አስገቡኝ ብያቸው ነበርና አላስገቡኝም፣ እንደምናገራቸው ስለሚያውቀው ብጽፍላቸው ብጽፍላቸው አያስገቡኝም እና ከዚያ ወጣው ማለት ነው። ተናድጀ የቡራ ፎቶ፣ የሀይሚ ፎቶ ተዘግዝቋል። እኔ በጣም ነው ያዘንኩት። ሀይሚዬ ፕራንክ በመሆኑ እጅግ በጣም ደስ ብሎኛል ማለት ነው። የውኛም እኛም ጠርጥረን ነበር፣ ግን ይራዘማል ብዬ ፈርቼ ነበር። ዛሬ መጥተሽ ስለተናገርሽ እጅግ በጣም ደስ ብሎኛል። ከዚህ በኋላም ሀይሚዬ ለራስሽ ጊዜ ወስደሽ ራስሽን መጠበቅና እረፍት መውሰድ መቻል አለብሽ። ብቻ ፕራንክ ስለሆነ ደስ ብሎኛል።